አሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቸናሌ ተከታታይ ቤተሰቦች፣ ውድ ሀገሬ ልጆች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልኝ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሆን ላለሁኝ ውዲ ሀገሬ ልጆች ማለት ሕግ አስከባሪ ሕግ አስከባሪ ምሎ ለአገሩን ወገኑን ሊያገለግል ጥፋተኛውን ደግሞ በስራ ስርዓት ይዞ አስሮ ወደ ህግ ለማቅረብ ነው የስራ ኃላፊነቱ ማለት ነው። አይደል እንዴ ሁላችንም ሁላችንም ስራ የስራ ድርሻችን ሲሆን የስራ ድርሻችን በስራ ድርሻቸው ሲሰማሩ ምለው ላገራቸው ለወገኖቻቸው ያ ማለት በቃ ጥፋተኛውን ወደ ፍርድ ቤት ወደዛው ወደ ቢሮ መውሰድ ነው ያለባቸው፣ እንጂ በስነ ስርዓት ማለት ነው፣ እጁን አስረው ይሄ ግዴታ ነው፣ በእግሩ እየሄደ ማለት ነው። ግን ሁን ያየሁት እዚ ላይ ፖሊሱ ህግ አስከባሪ ተብየው በግ ይመስል ማለት ነው። በግ እኳ እንደዚ አይገተትም። ወላሂ ነው እምላቸው፣ ጸጉሩን እንደዛ አድርጎ ይይዙ ጸጉሩን ማለት ነው የልጁን ጸጉር ይዞ መሬት ላይ እየገተተ በጀርባው አስተኝቶ። አሁን ይሄንን ምን ትሉታላችሁ? ህዝቡ እያየው ነው፣ አፈጦ እያየው ነው ህዝቡ ማለት ነው። ግን የለበሰውን ዩኒፎርም የለበሰውን ልብስ የለበሰውን ያንን በማክበር ነው እና እኔ ምን ልበላችሁ ወገኖቼ ማለት ነው እንዴ በቃ ጥፋት አጥፍቷል ሌባም ይሆን ሌላም ስራ ይህ ስራ ወንጀለኛ እስከሆነ ድረስ ወንጀለኛው ነው። ወደ ፍርድ ቤት ወደ ህግ ለማቅረብ እነሱ ህግ አስከባሪዎች ናቸው፣ ስራቸው ነው። ግን ስርዓት ባለው ነገር ማለት ነው እንግዲህ ያንን ሰውነቱ ድንጋይ አለ፣ ጠርሙስ አለ፣ ሚስማር አለ መሬት ላይ የወዳደቀ ድንጋዩ ምኑ ቆሻሻ አለ ያው ሁሉ እየጋፈ እየገተተ መውሰድ ያለበት። ኧረ የለም ወላሂ እንደ አይነት ማንኛውም እኮ ያጠፋል። ሲያጠፋ እንዳያመልጥ እንደ ርጦ እንዳያመልጣቸው በደንብ መያዝ አለባቸው ማሰርም አለባቸው። ይሄ ግዴታ ነው። ግን ያ ሰውዬ በእግሩ መሄድ አለበት። በቃ በእግሩ መሄድ አለበት። ጥፋተኛ አይ አይቀጣ አይደለም። ጥፋተኛ በስራው መጠየቅ አለበት። እንደዚህ ደግሞ ጠንከር ያለ ወንጀል የሰራ ሰው በስራው በቃ በስራው ልክ ቅጣቱን ጠበቅ ቢል ጥሩ ነው። ሁለተኛ ወንጀል አይሰሩም። ግን አንዳንድ ባለፈው እንደዚህ የሆነች እህቴ ጎመን እየሸጠች ማለት ነው ጉሊት ላይ ጎመን እየሸጠች እንደዚህ ሕግ አስከባሪ መጥቶ በእግሩ ነው በትንትን ያደረገባት። የሀገራችን የሙስሊም የክርስቲያን ሀገር ነች። እሷ ጅልባብ ለብሳለች እና ጎመኑን ወላሂ ነው ምላችሁ፣ ጎመኗን እንዳለበት እንትን ያደረገባት ተበታተነም። በኋላ በእግሩ እንደዚ እያደረገ መሬት ላይ ሽት ያደርገዋል። ተጥቅም ውጭ እንዲሆን ማለት ነው። አራግፋ እኳ ወይ አጥባ ወይም ለራሷ እንዳታረገው ብሎ ፍትል ያደረገዋል። መሬት ላይ እንደዚህ በእግሩ እንትን እያለ ማለት ነው። እንደዚህ ሽት እያደረገ ያ መሆን አለበት ወይ የለበትም? ሳህ ያ ቦታ ክልክል ነው። አንሺ እቃሽን ማለት ግድ ነው። እንቢ ካለች አንዴ ሁለቴ ተናግሮ እንቢ ካለች በቃ ወደ በቃ ወደዛ መውሰድ እንጂ እቃ መበታተን፣ ኧረ ሰው በሀገሩ ላይ እንዴት ነው ሰው እኮ ይሄ ይሄ ሹመት እኮ የእናንተም ነገጧት ይረግፋል ነገ እኮ በስራቸው ያኔ ሁሉም ሰው በስራው ነው የሚጠየቀው። አስተማሪም በምህርነቱ፣ እስቷዝን በእስቷዝነቱ ማንኛውም በስራ ዘርፍ ላይ የተሰማሩት በጥኑ ስለ መግባር ሰውን ማስተማር እንጂ ሰውን ማሰልጠን እንጂ በብትር የበላይነት እኔ እንጃ። ይሄ ልጅ በጣም ነው የተሰማኝ። ወላ ና ላዚም ነው መላችሁ። እኔ እንጃ እንደ ውሻ እንደ ውሻ እየተገተተ እኔ እንጃ ብቻ፣ ከባድ ነው አገራችን እንጃ ብቻ፣ ምን አይነት ሰዎች እንደሆኑ ስራ ላይ የሚመደቡት። የተማረ ሰው ያመቀናዘበ ሰው አገሩን ምሎ ተገዝቶ ሊያገለግል ህዝቡን ሊያገለግል የገባ ሰው እንደዚህ ማድረግ አግባብ አይደለም። ነው ምለው ነው፣ አግባብ አይደለም። አዎ ጥፋተኛን ወንጀለኛን ይዘው ወደ እስር ቤት መውሰድ ግዴታ ነው፣ ስራቸውም ነው። ግን በቃ ይዘውት በትክክለኛው መንገድ ይዘውት በእግሩ እየሄደ ለፍርድ ቤት ይቀርባል፣ ለህግ ይቀርባል። በሰራው ስራ መታሰር ምታለበት ይታሰራል፣ መለቀቅ ምታለበት ያው እዛው እስር ቤት ነው ስራው የሚያወጣው ማለት ነው። ግን እዛ ፍርድ ቤት እስከሚደርስ ድረስ አስፋልት ለአስፋልት ወይም መኪና ሊኖራቸው አቼ ይችላል ይዞበት እዚያ የሚደርስ ድረስ እንደዛ እየተገተተ መሄዱ አግባብ አይደለም። እንደገና ደግሞ እናቶቻችን፣ እህቶቻችን ጉልት ላይ በመሸጥ እያሉ እንደዛ ታያስቧቸው መጥተው ብትንትኑን አውጥተው፣ እንግዲህ ያቺ ስንት ልጆች አሏት፣ ያቺን ጎመን ሽጣ ለልጆቿ ዳቦ መግዣ የምትርወጣለች። ብዙ ነገር አለ በዛች በገንዘብ ብዙ ነገር የምታደርግባት እዛ ውስጥ ተጠቅሙ ውጭ ሲሆን እስኪ የችግርን ነገር ያቦቀ ያውቀዋል የማውጣትን ነገር ማለት ነው እሷ ያችን ሰው በሀገሩ ላይ እኮ በሀገሩ ነጻነት አላገኘም? በሀገሩ ላይ ሰርቶ ታላደር የሰው ልጅ ምንድን ነው ጠይም ሀሉ ማለት ነው ውጤቱ ምንድን ነው በቃ ዝም ብሎ እንደዚህ ሰውን ሁለተኛ ዜጋ ሆኖ በሀገሩ ላይ መኖር እንደዚህ ጥሩ ነው እንዴ እነዚህም እኮ ህግ አስከባሪዎች ነገር በስራቸው ያኔ ሁሉም እኮ እንደዛ እንዳይሆነ አይቀርም። ሹመትም ይሻራል። በቃ አገልግሎት የሚባል ነገር አለ። ተዛተ ስራ ላይ ሊወገዱ ይችላሉ። ነገጧት ጧት አንተም የስራህን እኮ ታገኘዋለህ። በአግባቡ ማሰራ ማለት ነው። ነገ አንተም እንደዛ ያደርገው ይሄ ልጅ ሙምኪን ወልዶ የእሱ ልጅ ወይም እሱ ሆኖ እንደዚህ ሊያደረጉ ይችላሉ። ወይም በአንተ ላይ ባይደርስ በልጆች ላይ ይደርሳል። ስራ ሲሰራ በቃ ህግን ለማስከበር ነው። ጥፋተኛ በእናንተ ላይ ጉዳት ሊያደርስ ተደረሰ ራስን መከላከል እምቢ ያለ ማስፈራራት ግድ ነው፣ ያ ግድ ነው፣ ኃይልን መጠቀም ያስፈልጋል። እንደዚህ ትቤተኛ የሆነ በቃ እንጂ እንደዚህ ጠውርን ጸጉሩን ይዞ እንደዚህ ተመንጭቆ እየገተተ መውሰዱ አግባብ አይደለም። ወላ እየገተተ አስፋልቱን እኮ ነው እንደዚህ በግ ይመስል ማለት ነው። ይሄ በጣም እኔ እንጃ። እናንተስ ምን ትላላችሁ ወገኖቼ? ማለት ነው ስራቸው ነው። በቃ እንደዚህ ነው መስራት ያለባቸው። እስኪ አስረዱኝ ማለት ነው። አስረዱኝ። እንደዚህ ነው በቃ ስራ። አንድ ጥፋተኛ ወንጀለኛ ሲያገኙ ይዘው እጁና እጁን አስረው እንዳያመልጥ መጠንቀቅ አለባቸው በደንብ ይዘው መሄድ፣ በእግሮ እየሄደ ማለት ነው። አለበለዚያ መሬት ላይ ጥለው ቀጥቅጠው፣ ወይም መጥቶት ሊሆን ይችላል። አላሁ አለም መቆም ያቃተው ማለት ነው። ወይም በቃ ፋትራል ሰጠው፣ ሲሳፈጡ እንደዛ እየገተተ መውሰዱ አግባብ ነው፣ አግባብ አይደለም። እኔ እንደኔ እንደኔ በቃ ሁሉም የስራ ድርሻ ነው ያለው ስራውን በአግባብ መስራት ነው። በተለይ ለአገር ብለው ገብተው ማለት ነው በሁሉም ስራ ዘርፍ ላይ ያለው ስራቸውን ማክበር ነው ያለብን ሁላችንም። እና ቤተሰቦችዬ፣ ከእንደዚህ አይነት ነገር አላህ ይጠብቀን፣ ሀገራችንን ሰላም ያደርግልን። የሰው ልጅ እኔ እንጃ እንደዚህ መሳኪኖች እናቶችን ሽጠው ሲበሉ ጉሊትም ሆነ የሆነ ነገር ላይ በትንትኑን የሚያወጡባቸው ጎመኗቸውን። ወላሂ ባለፈው እንደዚህ ፌስቡክ ላይ ሳየው እየተመላለሰ ነው ጎመኗ እንደዚህ ጎመን የያዘችውን በትንትን አድርጎ በእግሩ እንደዚህ በእግሩ ማለት ነው። ተጠቅም ውጭ ነው ያደረገው፣ እንደ ሽት እያደረገ ማለት ነው። ወመኑ ስብርብር ነው ያደረገው። ይሄ ምንድን ነው? የግፋ የክፋት ጥክ ክፋት በቃ ጥላቻ እንጂ አዎ፣ ክልክል ነው። ቃሽናሽ ያላ ተነሽ ማለት ግዴታው ነው። ታስነስቶ ተበታተነውም በኋላ እንደዚያ ተጠቅም ውጭ የሚያደርገው በቃ እኔ እንጃ። ለምን በቃ ትጠቀሙ ሌላም እንዳይ። በቃ እንደው እንጃ ብቻ ከባድ ነው። እንደዚህ አይነት ነገር ባይደረግ ባይ ነኝ። ስራቸው ነው። ፖሊስ ለሀገሩ ነው የቆመው፣ ሀገሩን ሊያገለግል ነው። አዎ ያስፈልጋሉ። ግን አንድ ወንጀለኛ በትክክል ይዞ መታሰርም ታለበት ምንም ታለበት እዛው ፍርድ ቤት እንደወሰነበት ይወስናል እንጂ አስፋልት ላይ እንደዚህ መሆን እኔ እንጃ ተገቢ አይደለም። ወላሂ እኔ በበኩሌ በጣም የከፋይ ማለት ነው። ራሴ ፀጉሩን በቃ እንደዚህ እየገተተ አለመነቀሉ በቃ አይሞረውስ አለም። እኔ እንጃ ጤናማ ይደርሳል አላሁ አለም በሰላም ይደርሳል ፍርድ ቤት። እኔ እንጃ ያንን አላህ ይወቀው፣ አላህ ይወቀው ምን እንደሚደርስበት ማለት ነው። እና ቤተሰቦች በያላችሁበት አላ አለም ዳርቻ አላህ ይጠብቀን። ሁላችንም ሀገራችንን ከዘረኝነት ወጥተን ተጥላቻ ወጥተን ሰላምን፣ ፍቅርን፣ መተሳሰብን የምንሰብክበት ሀገር ያደርግልን። አገራችንን አሁንም ሰላም ያደርግልን። ከዘረኝነት ያላቀን አንድነትን፣ ሰላምን፣ ፍቅርን መተሳሰብን ሰጥቶን እኛም በስደት ያለ ነው በሰላም ደስታ ሀገራችን ገብተን እንደ የማታ እንጀራ ከዘመድ አዝማር ጋር ተሰባስበን ቀሪ ህይወታችንን ኖረን። ያው የሰው ልጅ ሁሉም ሀጅ ነው ይሄዳል። ቀጠሯችን እስከሚደርስ ድረስ ነው እንጂ ግን እዛው ድረስ ለሰው ልጅ ያላችው እኔ እንጃ። ከባድ ነው እና ቤተሰቦችዬ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። ብቻ ከባድ ነው፣ ከባድ ነው። አንዳንድ ነገሮች ከባድ ነው። በቃ ዘረኝነት ያጠቃቸው ሰውን ለማገልገል ሳይሆን በቃ በዘረኝነት የጠቆረ ልባቸውን ይዘው መግባት የለባቸው። አገር አገር ነው። በዘረኝነት ወይንም በሌላ ነገር ሳይሆን በዝምድና ወይም በጥላቻ ሳይሆን ማገልገል ያለባቸው አገራቸውን በቅንነት በቃ ለፍትህ የሚያገለግሉ ያዩትን፣ እንደዚህ መሆን ያለበት እንጂ ሰውን እንደ በግ መሆን የለበትም፣ ወላሂ የስር ጥፋተኛ ቢሆን በቃ ታይዟን ለሕግ መቅረብ አለበት። ሕግ እዛው በቃ የሚቀጣውን ቅጣት መቀበል አለበት። አንድ ጥፋተኛ ማለት ነው፣ ፍርድ ቤት የወሰነውን ውሳኔ መቀበል አለበት እንጂ ሕግ አስከባሪዎች ከማንኛውም ቦታ ሲረብሹ በስነ ስርዓት ይዘው ለሕግ ማቅረብ ነው ያለባቸው። ከዛ የበለጠ የተረፈ ግን እንደዚህ እየገተተ አንድ አካሉ ላይ በቃ ሞት እስከሚደርስበት ድረስ እንደዛ ማድረግ አይሻ አይደለም፣ ትክክል አይደለም። ባይነኝ ቤተሰቦቼ እያላችሁበት ዓለም ዳርቻ ሰላማችሁ ብዙ ተተረፍ ይበልልኝ። አሁንም ሰላም ለሀገራችን፣ ሰላም ለህዝባችን። ሀገራችንን ይቶን ሰላም ያድርግልን። አንድነትን፣ ሰላምን፣ ፍቅርን፣ መተሳሰብን ይስጠን እላለሁኝ። እህት ወንድሞችን ላይክሸር አድርጉ። አላህዬ ሰላሙን ያምጣው፣ ሰላሙን ያምጣው፣ ሰላሙን ያምጣው፣ ሰላሙን ያምጣው። ሰላም ነው ለሁሉም ነገር፣ ለሁሉም ነገር ሰላም ነው። ከዘረኝነት አላቁን። አንድነትን ሰላምን ፍቅርን መተሳሰብን ይስጠን እላለሁኝ። ውድ ያገሬ ልጆች በያላችሁበት አላህ ይጠብቃችሁ፣ አላህ ሰላም ያደርጋችሁ እላለሁኝ። ላይክ ሸር፣ ሰብስክራይብ አድርጉ። ኢንሻላህ በተረፈ እንግዲህ በፍትህ የሚቆም ሰው ይስጠን ነው ምለው። ሀገራችንን ሰላም ያደርግልን ሰላም ያደርግልን ሰላም ያደርግልን። እኔ እንጃ ሀገር ሰላም ይሁን ብቻ። ከባድ ነው የሀገራችን ነገር። እንዲያው ላስተነተ ነው ሰው ከባድ ነው። አንደኛው ብሔር ሲገዛ አንደኛው ብሔር ላይ ይጨቁናል። በፍትህ ለሚገዙ የሚገዙ ወገኖች ያድርግልን። በቃ ስራ ሲገቡ አገልግሎታቸው ለፈጣሪ ብለው በቃ ፍትህ ነገ ጧት በስራችን ለእኛ የሚጠይቀናል፣ ብለው ለፍትህ የሚሰሩ ዜጎች ያርግልን ነው ምለው። በያላችሁበት አለም ዳርቻ ሰላማችሁ ብዙት ትርፍ ይበልልኝ። እህት ወንድሞቼ፣ ሙስሊም ክርስቲያን ወገኖቼ፣ ላይክ ሸር ሰብስክራይብ አድርጉ፣ በቅንነት ማለት ነው። በተረፈ ወአማኒላህ ቀሪ ቪዲዮ ጋር እናንተ እያያችውሁ ላይ ከሸራ አድርጎ እስከ መጨረሻው ማለት ነው፣ ከኔ ጋር ወሰላሙ አሌይኩም ራህመቱላሂ ወበረካቱ። ከዝሁ እሰናበታለሁ። ባይ ባይ።